የቁልቁለት ጉዞ እንዲገታ ከታሪክ መማር ያስፈልጋል። እነሆ የታላቁን አድዋ ድል መቶ 29 ዓመት መታሰብ ያዘክረን ወደ ሰርክ ተግባራችን ተመልሰናል። የዚያ ዘመን ጀግኖቹ ኢትዮጵያውያን የአውሮፓን ኮሎኒያሊስት ኃይል አከርካሪ ሰብረው ዓለምን ማስደመማቸው ብዙ የተባለለት ነገር ነው። ኢትዮጵያ በዓለም መድረክ ስሟ ከአጽናፍ አጽናፍ አስተጋባ። ለመጀመሪያ ጊዜ ጥቁር የነጭን የበላይነት ማንበርከኩ አዲስ ዘመን ጅማሮ መሆኑ በስፋት ተነገረም። የዘመኑ የአውሮፓና የአሜሪካ ታዋቂ ጋዜጦች በርካታ ዘገባዎችን አቀረቡ። በአድዋ ተራሮች ውስጥ የተፈጸመው የጀግኖቻችን ገድል ለመላው ጥቁር ሕዝቦችና በቅኝ ግዛት ይማቅቁ ለነበሩ ግፉአን ሳይቀር የነፃነት ጮራ ፈነጠቀም ነገር ግን ታሪክን ከመዘክር ነገር ግን ታሪክን ከመዘክር ያለፈም በዚህ ዘመን ያለንበት ሁኔታ ትልቅ ጥያቄ ይነሳበታል ያንን የመሰለ አኩሪ ታሪክ የተፈጸመባት ሀገር ለምን በዚህ ዘመን የድህነት የረሃብ የተመጽዋችነት የግጭትና የተለያዩ ሰቆቃዎች መናኸሪያ ሆነች ብሎ መጠየቅ ያስፈልጋል አድዋን ከመዘከር ባለፈ ዳግማዊ አድዋን መስራት የዚህ ትውልድ ኃላፊነት ነው። ትውልዱ ከሁሉ አስቀድሞ የዚያን ዘመን ትውልድ ስነ ልቦና ይረዳል። የስነ ልቦናው ጥንካሬ ምንጭ የሀገር ፍቅር ስሜት ነው። የዚያን ዘመን ኢትዮጵያውያን መልከ ብዙ ማንነቶች የነበሯቸው ነገር ግን ከተለያዩ ማንነቶች በላይ የጋራ ሀገር እንዳለቻቸው የተረዱ የጋራ ማህበራዊ እሴቶች ቻቸውን ገንብተው አብረው ከመኖር በላይ በጋብቻ ጭምር ተሳስረው የተዋለዱ፣ የገዥዎች ግፍና መከራን በጋራ እየተቀበሉ አገራቸውን በማስቀደም ማንኛውንም አይነት መስዋዕትነት ለመቀበል የተዘጋጁ፣ በጊዜያዊ ጸቦችና ለመግባባቶች ከመቀያየም ይልቅ ዘለቄታዊ አብሮነትን በአርቆ አሳቢነት መሸፈን የቻሉና ለታሪካዊ ጠላቶች ለመንበርከክ ፍጹም ፈቃደኛ ያልሆነ ስነልቦና የገነቡ ነበሩ ቅድመ አያቶቻችን። ይህን የመሰለ በጨዋነት፣ በቅንነት፣ በሩቅ አሳቢነትና በሀገር ፍቅር ስሜት የደረጀ ስነልቦና ልቦና መጋራት እንዴት ያቅተናል? ኢትዮጵያን ከስልጣን ከጥቅምና ከጊዜያዊ እርካታ በታች ማድረግ ሲጀመር ነው ቁልቁል መንጎዱ የተጀመረው ባይነን ኢትዮጵያን ከወራሪዎችና ከተስፋፊዎች የተከላከሉ የሕይወትና የአካል መስዋዕትነት ሲከፍሉ የኖሩ ጀግኖች ኢትዮጵያውያን አንዳቸው ሌላቸውን ሽፋን እየሰጡ ሀገራቸውን በማስቀደም ታሪክ ሰርተው አልፈዋል። በዚህ ዘመን ግን በአጓጉል ትርክቶች በመነዳት ሀገርን ከማስከበርና ከማሳደግ ይልቅ ከውጭ ኃይሎች ጭምር በተቃረሙ ርእዮተ ዓለም ወይም እሳቤ ውስጥ በመዘፈቅ በልዩነት መፋጀት ባህል ከሆነ ዋላደረም እነዚያ ኩሩ ጀግኖች አያቶቻችን የኮሎኒያሊስቶችን ሴራ ቀድሞ ተረድተው ሀገራቸውን በነፃነት ለማኖር መስዋዕትነት ከፍለው፣ ከዚያ በኋላ የመጣው ትውልድ ግን የምዕራባውያንና የምስራቃውያንን እሳቤ ምርኮኛ ሆኖ ራሱን ቅኝ አስገዛም። የምዕራቡ ዓለም ሊበራልና የምስራቁ ጎራ ኮሚኒስት አስተሳሰብ ሰለባ በመሆን የጋራ አቋም እንዳይኖረው ሆነም። አንዴ በመደብ ሌላ ጊዜ በብሔርና በሃይማኖት ትልቋን ኢትዮጵያዊነት የኢትዮጵያና ኢትዮጵያዊነት ምስል መገዝገዝ ሽፋን ሆነውም። ከዚህ አባዜ ውስጥ መውጣት ካልተቻለ የቁልቁለት ጉዞ ማቆሚያ የሚኖረው አይመስልም። የአድዋ ጦርነት ከመጀመሩ በፊት አኩርፈው የነበሩ ከጣሊያን ጋር ያበሩ ሰዎች ጭምር በመጨረሻው ሰዓት ሀገራቸውን በማሰብ በጀግንነት ከወገኖቻቸው ጋር ተሰልፈው ታሪክ መስራታቸው በተደጋጋሚ ተነግሯል፣ ይነገራልም። ይህ የሚያሳየው ምንም የመረረ ልዩነት ቢፈጠር በአገር ጉዳይ ግን ተለያይቶ ከጠላት ጎን መሆን እንደማይቻል ነው። የኢትዮጵያዊነት ስነ ልቦና አንዱ ማሳያ መቼም ቢሆን በኩርፊያ ምክንያት ከጠላት ጋር ማበር እንደማይቻል ነው። መሪም ሆነ ተመሪ በእንዲህ አይነቱ አኩሪ ስነልቦና ልቦና ሲሰናሰሉ ኢትዮጵያ አትደፈርም። የድህነትና የድንቁርና መጫወቻ አትሆንም። እንዲህ አይነቱ የአይበገሬነት ስነልቦና ምንጩ እንደ ብረት የጋለ የሀገር ፍቅር ስሜት ነው። የሀገር ፍቅር ስሜት በዚህ ደረጃ ሲገኝ ከስልጣን ከዝና ከክብርና ከጥቅም በላይ እርስ በርስ መከባበርና መተሳሰብን ያደረጃል። በዜጎች መካከል አንዳችም አይነት የጠብ ግድግዳ አይፈጠርም። ኢትዮጵያን ባለም አደባባይ ለዝንተ ዓለም ሲያስከብራት የኖረው ታላቁ የአድዋ ድል በክብር የሚዘክረው በዚህ ዘመንም ለአገር ልማትና እድገት ልዩነትን ይዞ በአንድነት ለመቆም የሚያስችል ስለንቦና ሲገነባ ነው። ኢትዮጵያ ምንም ሳታጣ በድህነትና በግጭት ውስጥ የምትዳክረው የእነዚያን ጀግኖች ስነ ልቦና ለመላበስ የሚያስችል ሞራላዊ ከፍታ በመታጣቱ ነው። ባይነን ከ129 ዓመታት በፊት በሚገባ የሰለጠነ በዘመኑ እጅግ ዘመናዊ የሚባሉ ከቀላል እስከ ከባድ መሳሪያዎች የታጠቀና የስነልቦና የበላይነት ይዞ የሚንቀሳቀስ ሰራዊት ካሰማራው የአውሮፓ ኃይል ጋር መፋለም ለጥቁር ህዝቦች እጅግ በጣም ከባድ ነበረም። ነገር ግን ኋላ ቀር መሳሪያዎችን ይዞ በንጉሰ ነገስቱ አጼ ምኒልክ ወደ አውደ ግንባሩ የገባው የኢትዮጵያ ህዝብ ግን ከምንም ነገር በላይ የነበረው ስንቅ እንደ ሰደድ እሳት የሚንቀለቀል የእናት ሀገር ፍቅር ነበረም። ከዚህ በላይ ታላቅ ምሳሌ ማግኘት ያዳግታል። በአሁኑ የኢትዮጵያ ህዝብን ለጋራ አላማ አስተሳስሮ ብሔራዊ መግባባት መፍጠር የሚያስፈልግበት ወቅት ላይ እንገኛለን። በብሔር፣ በሃይማኖት፣ በባህል፣ በቋንቋና በፖለቲካ አመለካከት ልዩነትን እያሰፉ ከመገፋፋት ይልቅ እንደ ቀደሞቹ ጀግኖች አባት እናቶቻችን የጋራ የሆነች ሀገርን ጥቅም የማስቀደም አስፈላጊነት ሊታሰብበት ይገባል። ባይነን ለተወሰነ ቡድን ጥቅምና ፍላጎት ሲባል ብቻ በሚደረግ ሽኩቻ የሀገርና የህዝብ ህልውና አደጋ ውስጥ ይገባል። ለዘመናት በመከባበርና በመፈቃቀድ ልዩነቶቹን አቻችሎ ለሀገሩ ዳር ድንበር መከበር ህይወቱን በፈቃደኝነት ሲገብር ለኖረ ለዚህ ጀግና ህዝብ ሰላሙና አንድነቱን የሚገዘግዙ ተገቢ ያልሆኑ ድርጊቶች መገታት ይኖርባቸዋል። የዓለም ጥቁር ህዝቦችን በተጋድሎ በአንድነት ያስተሳሰረ ይሄ ጀግና ህዝብ በስሜትና በደም ፍላት በሚቅበዘበዙ ወገኖች ምክንያት ሊፈታ አይገባውም። ከሀገሩ አንድነትና በላይ ምንም የሚበልጥበት ነገር እንደሌለ ታሪክ ምስክር ነው። የቁልቁለት ጉዞ እንዲገታ ከታሪክ መማር የግድ መሆን አለበት። ሰላም።